አንድ የአስም ህመምን ለማስታገስ የሚወሰዱ መድኃኒቶች። እነዚህ በፍጥነት የሚሰሩ መድኃኒቶች የአስም ምልክት ሲሰማ ወዲያውኑ የሚወሰዱ ናቸው። በፍጥነት ነገር ግን ለአጭር ጊዜ ህመምን የማስታገስ አቅም አላቸው። እነዚህም መድኃኒቶች የአስም ሕመም ሳይኖር መውሰድ አያስፈልግም፣ ሐኪም ካላዘዘ በስተቀር። ለአዳንድ ሰዎች አስማቸውን ከሚቀሰቅስ ተግባር ለምሳሌ ከስፓርት በፊት እንዲወስዱ ሊታዘዙ ይችላሉ። በአፍ የሚሳቡ ለአጭር ጊዜ የሚሰሩ ቤታ አጎኒስቶች በአፍ ወደ ሳንባ የሚሳቡ መድኃኒቶች ናቸው። እነዚህ መድኃኒቶች በአስም ምክንያት የጠበበ የአየር ቧንቧን በመከፋፈት ህመምተኛው በቀላሉ እንዲተነፍስ ይረዳሉ። ለአስም በሽታ በብዛት የሚታዘዘው አልቢውተሮል ከእነዚህ መድኃኒቶች ውስጥ ይመደባል። አልቢውተሮል ፕሮየር፣ ቬንቶሊን በሚል ስም ታሽጎ ሊመጣ ይችላል የሚባል መድኃኒት ነው። ሌዳ አልቢውተሮል ዞፓኒክስ በሚል የብራንድ ስም ጭምር ታሽጎ ይሸጣል። በአፍ የሚሳቡ ለአጭር ጊዜ የሚሰሩ አንቲኮለነርጂክ መድኃኒቶች። እነዚህ መድኃኒቶች በአፍ ከሚሳቡ ቤታ አጎኒስቶች በተለየ መንገድ የተዘጋጋ የመተንፈሻ ቱቦን በመከፋፈት ህመምተኛው በቀላሉ እንዲተነፍስ ይረዳሉ። ኢፕራትሮፒየም ወይም የዚህ ምድብ ምሳሌዎች ናቸው። ለአስን ቶሎ የሚሰሩ አንቲኮለነርጂኮች ኢንፈዝማ ና ክሮኒክ ብሮንካይተስ ለተባሉ የሳምባና የመተንፈሻ ቱቦ ሸልን አልፎ አልፎ ሐኪሞች ለአጭር ጊዜ ከሚሰሩ ቤታ አጎኒስቶች ጋር በተጓዳኝ እንዲወስዱ ሊያዙ ይችላል። ኮርቲኮስቴሮይዶች እነዚህ በአፍ የሚዋጡ ወይም በመርፌ የሚወጉ መድኃኒቶች የተቆጣ የአየር ቧንቧን እብጠት እና ልጋግን በመቀነስ የአስም በሽተኞች በቀላሉ እንዲተነፍሱ ይረዳሉ። እነዚህ መድኃኒቶች የአስም ህመም እጅግ አስከፊ ሲሆን ከሌሎች የመተንፈሻ ትቦዎችን ከሚያሰፉ መድኃኒቶች በተጓዳኝ ለአጭር ጊዜ ይታዘዛሉ። ለአስም የሚታዘዙ እና እዚህ ምድብ የሚመደቡ መድኃኒቶች መካከል ሜታይል ፕሪዲንሶሎን ወይም ሜድሮል ምሳሌ ናቸው። ሁለት አስምን ለመቆጣጠር የሚረዱ መድኃኒቶች በዚህ ምድብ ያሉ መድኃኒቶች የአስም ህመምን ለመከላከል እንዲሁም ለማከም ይረዳሉ። እነዚህ መድኃኒቶች በፍጥነት የመስራት አቅም የላቸውም። ነገር ግን ሐኪም እንዳዘዘው በየዕለቱ በመውሰድ እና አስምን ከሚቀሰቅሱ ነገሮች በመራቅ የአስም ህመምን መቀነስና መከላከል ይቻላል። በአፍ የሚሳቡ ኮርቲኮስትሬዶች፣ እነዚህ የተቆጣ የአየር ቧንቧ እብጠት እና ልጋግን በመቀነስ የአስም በሽተኞች በቀላሉ እንዲተነፍሱ ይረዳሉ። የሚወሰዱት በአፍ ወደ ሳንባ በመተንፈስ ነው። በዚህ የሚመደቡ መድኃኒቶች ምሳሌዎች ፍሉቲካሶን ወይም ፍሎቬንት፣ ቢዩዳሶናይድ ወይም ከልሚኮርትን፣ ቤክሎሜታሶን ወይም ኪውቫር ናቸው። በአፍ የሚሳቡ ለረጅም ሰዓት የሚሰሩ ቤታ ሁለት አጎኒስቶች፣ እነዚህ መድኃኒቶች የመተንፈሻ ቱቦዎችን ይከፋፍታሉ። በፍጥነት ሕመም የማስታገስ ችሎታ ባይኖራቸውም ከሰውነት ቶሎ ሳይጠፉ ለረጅም ጊዜ ያገለግላሉ። በዚህ ምድብ ካሉ መድኃኒቶች መካከል ፎርማተሮል አንዱ ምሳሌ ነው። በዚህ ምድብ ያሉ መድኃኒቶች ብቻቸውን ለአስም አይታዘዙም። ብዙ ጊዜ በአፍ ከሚሳቡ ርቲስሪዎች ጋር በሆኑ አንዳንድ አምራቾች ሁለቱን መድኃኒቶች በአንድ ካኒስተር አሽገው ይሸጣሉ። ለምሳሌ አድቬር ኮርቲኮስቲሮይድ የሆነው ፍሉቲካሶን እና ለረጅም ጊዜ የሚያገለግለውን ቤታ ሁለት አጎኒስት የሆነው ፎርማተሮል በውስጡ ይይዛል። የሚዋቱ ሊውኮትራይም ሞድፋየር የአየር ቧንቧ መቆጣትን ለመቀነስ ይረዳሉ። ሞንተሉካስት ወይም ሲንጉል ሉካስት፣ ወይም አኮሌት እና ዛይሉትን ወይም ዛይፍሎ የዚህ ምድብ ምሳሌዎች ናቸው። እነዚህ መድኃኒቶች ሌሎች የአስም መድኃኒቶችን እንዲያግዙ ይረዳሉ። በአፍ የሚሳቡ ለረጅም ሰዓት የሚሰሩ አንቲኮለነርጂክ መድኃኒቶች። እነዚህ መድኃኒቶች የመተንፈሻ ቱቦዎችን ይከፋፍታሉ። በፍጥነት ህመም የማስታገስ ችሎታ ባይኖራቸውም ከሰውነት ቶሎ ሳይጠፉ ለረጅም ጊዜ ያገለግላሉ። በዚህ ምድብ ካሉ መድኃኒቶች መካከል ታዮትሮፒየም ወይም ስፓሪቫር እስፒማት እንዱ ነው። በዚህ ምድብ ያሉ መድኃኒቶች ብቻቸውን ለአስም አይታዘዙም። ብዙ ጊዜ ባህ በተጓዳኝነት ይታዘዛሉ። ሌሎች ለአስም ህመም ሊታዘዙ ከሚችሉ መድኃኒቶች መካከል ቲያፈሊንና ኦማሊ ዙማብ መጥቀስ ይቻላል። የአስም ህመምተኞች ማድረግ ያለባቸው ጥንቃቄዎች የአስም ህመምተኞች የሐኪማቸውን ምክር በትክክል መረዳት አለባቸው። የሚታዘዝላቸውን መድኃኒት በተገቢው ሰዓት መውሰድ ህመሙ ሳይፈጠር መከላከል እና ሲፈጠር ደግሞ ቶሎ እንዲሻላቸው ይረዳል። መድኃኒታቸው አልሰራ ሲላቸው ሐኪማቸውን ማማከር አለባቸው። መድኃኒት መለወት ወይም አወሳሰዳቸውን መቀየር ሊኖርባቸው ይችላል። የአስም ህመምተኞች ለንሞኒያ የተጋለጡ ስለሆኑ የንሞኒያ ክትባት ያስፈልጋቸዋል። በተጨማሪ በየዓመቱ የኢንፍሉዌንዛ ክትባት እንዲወስዱ ይመከራል። አስም ያለባቸው ሰዎች ህመማቸውን ምን እንደሚቀሰቅሰው ማጥናት እና እነዛን ነገሮች ማስወገድ አለባቸው። አንዳንድ ሰዎች ህመሙ ሲጀምራቸው ይተወኛል ብለው ሊያስቡ ይችላሉ፣ ነገር ግን ህመም ሲጀምር ቶሎ መድኃኒት ማድረግ ከከባድ ህመም ይከላከላል።